የእግዚአብሔር ቤተሰቦች የእመቤታችን የወላዲተ አምላክ የአስራት ልጆች እንደምን አደራችሁ? እንደምን ዋላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። በሰሙነ ሕማማት ውስጥ ያሉት እያንዳንዱ ዕለታት ድርጊት፣ ተአምር የተፈጸመባቸው በመሆኑ አንዳንዳቸው የራሳቸው መታሰቢያ አላቸው። ዕለተ ሰኞን በዛ እናያለን። ዕለተ ሰኞ ወይ ደግሞ ዕለተ ሰኑ የምንለው በለስን የረገመበት ቀን መሆኑን በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ላይ እናገኛለን። እንዲህ ይላል፣ በማለዳም ወደ ከተማ ሲመለስ ተራበ ይላል። አሁን ይህ ቃል ለአምላክ ሲነገር በጣም ይደንቃል። ምክንያቱም እግዚአብሔር አይራብም። ትንቢተ ኢሳያስ ምዕራፍ 46 ከቁጥር 25 ላይ እንደተጠቀሰ እግዚአብሔር ለዘላለም አይራብም ይላል። እሱ አምላካችን ሁሉ በእጁ የሆነ ሁሉም በእርሱ የሆነ መሆኑን እንደተጠቀሰ ሁሉ እስራኤላውያንን በበረሃ የመገበ አምላክ፣ እንዲሁም ደግሞ በአምስት እንጀራ አምስት ሺህ ሰው የመገበ ያበረከተና የመገበ አምላክ እንዴት ተራበ ይባላል ቢሉ ሥጋን በመልበሱ የተነገረ ቃል መሆኑን እኛ ክርስቲያኖች እንረዳለን። ይሁን እንጂ እግዚአብሔር አምላካችን ተራበ ሲባል ረሃቡ ሌላ ረሃብ መሆኑን እንረዳለን። ከእስራኤላውያን ሃይማኖትን እንደተራበ፣ ምግባርን እንደተራበ በዛ እንተረጉማለን። እኛ ክርስቲያኖች ማለት ነው። ይሁን እንጂ ተራበ ወደ በለሴቷም ሲሄድ ከበለሲቷ ምንም ፍሬ አላገኘባትና ረገማት፣ ወዲያውም ደረቀች ይላል። ይሁን እንጂ አሁን ተራበ ስንል የስጋ ረሃብ ካልሆነ በለሲቷን ለምን ረገማት? መጀመሪያም ወደዛ ከመሄዱ በፊት አምላካችን ፍሬ እንዳላትና እንደሌላት አያውቅም ወይ ቢባል፣ በለስን ረገመ ስል በቤተ ክርስቲያን በምስጢራዊ ፍቺ የሚፈታው ምንድን ነው? በአምሳለ በለስ ኃጢአትን ረገማት ማለት ነው። ስለዚህ በለስ የተባለችው ኃጢአት ናት ማለት ነው። ቅዱስ ዮሐንስ አፈወርቅ በአምሳለ በለስ ረገማ፣ በአምሳለ በለስ ረገማ ለኃጢአት። እንደምን በበለስ አምሳል ኃጢአትን እንደረገመ እንረዳለን። ስለዚህ በለስ የተባለችው ኃጢአት ናት፣ በሰው ልጅ ከአዳም ጀምሮ ስትተላለፍ የነበረችው የመጀመሪያ ኃጢአት ኦሪጂናል ሲን አምላካችን ኢየሱስ ክርስቶስ ከምንጩ እንዳደረቃት መረዳት እንችላለን። ኃጢአት ለምን በለስ ተባለች ቢባል በለስ ቅጠሏ ሰፊ ነው። ኃጢአትም መንገዷ ሰፊ በመሆኑ በበለስ ተመስላለች። በማቴዎስ ወንጌል ምዕራፍ 7 ከቁጥር 13 ላይ በጠበበ ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው ይላል ብዙዎች ናቸው። ስለዚህ በጠበበ ደጅ ግቡ። ወደ ጥፋት የሚወስድ መንገድ ማለት የህጣት መንገድ ሰፊ እንደሆነ ይናገራል። በለስ ደግሞ ቅጠሏ ሰፊ በመሆኑ በዛ ተመስላለች ማለት ነው። ለዛ ነው ብዙዎቹ በህጣት ጎዳና ይኳትናሉ። ክርስቲያኖች እንዲሁም ደግሞ አባቶቻችን ቅዱሳን ያችን የጠበበችውን ደጅ በመምረጣቸው የዘላለም ሕይወትን አግኝተዋል። ለዛ ነው የእግዚአብሔር መንገድ ቅን ነው ይላል። ሆሴ ምዕራፍ 14 ከቁጥር 9 ላይ የእግዚአብሔር መንገድ ቅን ነው ጻድቃንም ይሄዱባታል፣ ተላላፊዎች ግን ይወድቁባታል እንደሚል ብዙ ሰዎች የሚሄዱት በኃጢአት ጎዳና ነው እና ለዛ ነው ሰፊ የተባለችው። ሁለተኛ በለስ በኃጢአት የተመሰለችበት ምክንያት በለስ ስበሉ ጣፋጭ ናት፣ ኋላ ትመራለች። ኃጢአትን ለጊዜው ሲሰሩ ለስጋ ደስ ያሰኛል፣ ከጊዜ በኋላ ግን ሐዘንን ያስከትላል። አሁን ስካር ለስጋ ደስ ይልል ይችላል፣ ከጊዜ በኋላ ሐዘን ነው። ሐሜት መስማት ለጆሮ ደስ ይልል ይችላል፣ ነገር ግን ከጊዜ በኋላ ሐዘንን የዘላለም ቅጣትን ስለሚያስከትል በበለስ ተመስላለች ኃጢአት። በጻፍ ምሳሌ ምዕራፍ 18 ከቁጥር 8 ላይ የጆሮ ጠቢ ቃል እንደ ጣፋጭ መብል ነው ይላል። ስለዚህ በአጣት የተመሰለችው በለስ ለጊዜው ስለሚጣፍጥ፣ ኃጢአትም ለጊዜው ስለሚጣፍጥ ነው ማለት ነው። ስለዚህ በበለስ አምሳል ኃጢአታችንን ረገመልን፣ ከምንጩ አደረቀልን። ዛሬ ሰው በአባቶቹ አጣት አይጠየቅም፣ በራሱ አጣት ካልሆነ። ለዛ ነው በበለስ አምሳል የዘላለም ኃጢአትን ከምንጩ አደረቀልን። አንዱ ኃጢአት ነው ማለት ነው፣ በለስ የተባለ። ሁለተኛ ደግሞ በለስ የተባሉት እስራኤል ናቸው። ከበለሲቷ ፍሬ እንዳላገኘባት አምላካችን ከእስራኤላውያንም ደግሞ ሃይማኖትን፣ ምግባርን እንዳላገኘባቸው ለማጠየቅ ነው። 33 ዓመት ከሶስት ወር ከእነሱ ጋር ቢቆይም በተግባር በተአምራት በቃልም ቢያስተምራቸውም እስራኤላውያን እስከዛሬ ድረስ በኦሪት ተወስኖ ነው ያሉትና ከእነሱ ፍሬ እንዳላገኘባቸው ለማጠየቅ ነው። ፍሬ ሃይማኖት ከእኛም ይጠይቃል አምላካችን ይፈልጋል። ለዛ ፍሬ የሌለው ሃይማኖት ደግሞ ወይም ደግሞ ምግባር የሌለው ሃይማኖት ደግሞ የሞተ በመሆኑ በመጨረሻ ዘመን ይፈረድብናል ማለት ነው። በማቴዎስ ወንጌል ምዕራፍ 7 ከቁጥር 19 ላይ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላል። ስለዚህ አምላካችን ኢየሱስ ክርስቶስ መልካም ፍሬ እንድናፈራ ከእኛ ተመላልሶ ፍሬ ይፈልጋል ማለት ነው። በሶስት ጊዜ በልጅነታችንም፣ በወጣትነታችንም፣ በስተርጅናም ከኛ ፍሬ ሃይማኖት ይፈልጋል ማለት ነው። ገላትያ ምዕራፍ አምስት ላይ የተጠቀሱትን የመንፈስ ፍሬዎችን ማፍራት ከክርስቲያኖች እንደሚጠበቅ ያጠይቃል ማለት ነው። ለዛ ነው ሉቃስ ምዕራፍ 13 ከቁጥር 7 ላይ አምላካችን እንደተመላለሰባት ሶስት ጊዜ እንደተመላለሰ ፍሬ እንዳላገኘ የምናገረው። የሰው ልጅ በመጣ ጊዜ ሃይማኖትን ያገኝ ይሆን ይላል በሉቃስ 18 ቁጥር 8 ላይ የሰው ልጅ ወደዚህች ምድር በመጣ ጊዜ ሃይማኖትን ከሰው ልጅ ያገኝ ይሆን? ሁላችንም ራሳችንን መጠየቅ ያለብን፣ እውነት ኢየሱስ ክርስቶስ አሁን ወደዚች ምድር ስመጣ እኔ ሃይማኖትን ጠብቄ በምግባር ጸንቼ ያገኘኝ ይሆን? በቀኙ ነው ወይስ በግራ ነው የሚቆሙ የሚለውን ነገር ሁላችንም ልናስብበትና በሃይማኖትም በምግባርም እስከ መጨረሻ መጽናት ያስፈልጋል። ስለዚህ በለስ የተባሉት እስራኤላውያን ናቸው። ከእነሱ ፍሬም ሃይማኖትም ምግባርም እንዳላገኘባቸው ለማጠየቅ ነው። ሶስተኛ በለስ የተባለችው ኦሪትን ነው። ኦሪት በለስ እንዳየ ነው። በለስ ቅጠል አላት ግን ፍሬ የላትም። ኦሪትም ሕግ አላት ነገር ግን ሕጓ የሰው ልጅን አላጸደቀም ወደ ዘላለም ህይወት አላሻገረም፣ እና በለስ አላገኘባትም ማለት ፍሬ አላገኘባትም። በዛ ምክንያትም ደግሞ ህገ ወንጌልን ሰጠን ማለት ነው። ስለዚህ በለስን የረገመበት ቀን ነው ዕለተ ሰኞ። እንደውም ደግሞ በመጨረሻ አይሁድ ጌታችን ላይ መምከር የጀመሩበት ነው እሱን አሳልፎ ለመስጠት እሱ እነሱን ለማዳን አምላካችን ብዙ ተአምራትን ሲያደርግ እነሱ ደግሞ ሲጨነቁ የነበረው እሱን አሳልፈው ለመስጠት ነበር፣ እሱን ለመግደል ነበርና ምክሩን የጀመሩበት ምክራዊ ወደ የተጀመረበት በእለተ ሰኞ ነው ማለት ነው። እንደውም ደግሞ ቤተ መቅደስን ያጸና ያጸዳበት ቀን ሰኞ፣ ቤተ መቅደስን እዛው ውስጥ የሚሸጡትን የሚለውጡትን ሰዎች በጅራፍ ገርፎ ያወጣበት ቤቴ የጸሎት ቤት ትባላለች እናንተ ግን የወንበዶች ዋሻ አደረጋችኋት ብሎ ቤቱን ያጸዳበት ቀን ነው ማለት ነው። ዕለተ ሰኞ በዚህ ምክንያት ይታሰባል። ዛሬም አምላካችን ቤቱን በተለያዩ መንገዶች ያጸዳል። ሥጋዊ ንግድ የሚነግዱ ለራሳቸው ፍላጎት ብቻ ወደ ቤተክርስቲያን የሚጠጉ አካላትን ከጊዜ በኋላ ፍርዱን ይሰጣል አምላካችን። ስለዚህ ዕለተ ሰኞ እነዚህ ተአምራት የተፈጸሙበት ነው ማለት ነው። በለስን የረገመበት ምክር አይሁድ የተጀመረበትና እንደውም ደግሞ ቤቱን ያጸዳበት ቀን በመሆኑ በዚህ ታሳቢ መማድረግ ክርስቲያኖች እንሰግዳለን፣ እንጾማለን፣ እንጸልያለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።